የብልጽግና ፓርቲ ባለፉት ሰባት ዓመታት በሁሉም ዘርፍ ለውጥ የታየበት በመሆኑ ይህንን ለማስቀጠል በትኩረት ሰራለሁ ሲል የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። የመጋቢት 24 የለውጥ ትሩፋቶችን ለማስቀጠል ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሀሳብ በፍኖት ሰላም ከተማ ውይይት ተካሂዷል። የምዕራብ ጎጃም ዞን ኮሚኒኬሽን ያደረሰንን መረጃ ወይንሸት ጌታቸው ተቀርበዋለች። መጋቢት 24 የብልጽግና ፓርቲ የተመሰረተበት ታላቁ የኢትዮጵያ ሕዳሴ ግድብ የመሰረት ድንጋይ የተጣለበት ነው። ይህን በማስመልከትም በፍኖት ሰላም ከተማ ውይይት ተካሂዷል። በውይይቱ ላይ የተገኙት የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍና የአቅም ግንባታ ኃላፊ አቶ ሙላት ጌታቸው የብልጽግና ፓርቲ ባለፈው ሰባት ዓመታት በሁሉም ዘርፍ የታየውን ለውጥ ለማስቀጠል በትኩረት እየተሰራ መሆኑን ገልጸዋል። ሁሉም ነገር የሚፈታው በውይይትና ሰላማዊ በሆነ ጉዳይ እንጂ በነፍጥ አለመሆኑም በቅድሚያ ሰው ሊገነዘብ ይገባል። በተለይም ክልላችን ለረጅም ጊዜ ሲጠይቃቸው የነበሩ የወሰን የማንነት ጉዳዮች አሉ። እነዚህ ሁሉ ጥያቄዎች የሚፈቱት ደግሞ ሰላማዊና ዲሞክራሲያዊ በሆነ ፣ ስለዚህ ሰላምን ለማምጣት ህዝቡ ቁርጠኛ መሆን አለበት እና ምርትና ምርታማነትን በሚፈለገው ልክ አሁን የጀመርነውን የመጋቢት ትሩፋትን በይበልጥ የምናመጣበት ሂደት እየተፈጠረ ነው። በፍኖት ሰላም ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የኢንስፔክሽንና ስነ ምግባር ኮሚሽን ጽህፈት ቤት ኃላፊ ወይዘሮ ሰላማዊት ማትሬው ዘላቂ ሰላም በማስፈን የብልጽግና ፓርቲ ያስቀመጣቸውን የልማት አቅጣጫ መፈጸም ተገቢ ነው ብለዋል። የፓርቲያችን አመራርም ሆነ አባላት ማለት ነው ይህን የተጀመረውን ሰላም ማጽናት መቻል አለብን። ስናጽና በምንድን ነው? በምክክር በውይይት፣ በንግግር መፈታት አለበት የሚል ሀሳብ አለኝ። ብልጽግና ፓርቲ ያመጣውን ለውጥ ማስቀጠል መቻል አለብን። ሕዝባችን ይህንን ለውጥ ስኬት ተረድቶ ቀጣይ የሚመጡ ስራዎችንም በተግባር በትብብር፣ በመቀናጀት በመስራት ሕዝባችንን ተጠቃሚ ማድረግ መቻል አለብን። ህብረ ብሔራዊ አንድነትን በማጠናከር የጸና ሰላምን ለማስፈን በየደረጃው ያለው የመንግስት መዋቅርና ማህበረሰቡ በጋራ ሊሰራ ይገባል ያሉት የእጃቢ ጠህናን ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ይልቃል አበባው ፓርቲው ያስመዘገባቸውን የለውጥ ትርፋቶች ማስቀጠል እንደሚገባም ተናግረዋል። ሁለት ሺህ ስር አካባቢ የፓርቲያችን ምስረታ እንደመሆኑ አኳያ ማህበረሰቡ የሚጠበቅበት አንደኛው ችግሮች ካሉ በሰለጠነ አግባብና በውይይት የመፍታት ልምዱን ማካበት እንደ ፓርቲም እንደ አባልም ደግሞ መስራት ያለብን ምንድን ነው የማህበረሰቡ ችግር ምንድን ነው የገጠመው ችግር ብሎ ለይቶ ችግሮችን ለይቶ ከመፍታት አኳያ እግር በግር እየሰሩ መሄድ ያስፈልጋል የሚል እምነት ነው ያለ በምዕራብ ጎጃም ዞን አመራሮች ምሁራን የጃቢ ጠናን ወረዳ ና የፍኖት ሰላም ከተማ የተለያዩ የህብረተሰብ ክፍሎች በውይይቱ ተሳትፈዋል።